እንደማይገዛኝ ስለሚያውቅ እንደማልሸጥ ስለሚያውቅ እናንተ ግን ትሸጣላችሁ ሁሌም በውስጥ ይከፈላችኋል ዜል ፔፓል ምናምን ይደረግላችኋል ከዛም ያለን ሰው ይዛችሁት ላይ ብላይ ቁጭትሩና ትከራከሩለታላችሁ ለማ ለሌባ ይሄ ነው ልዩነታችን እኔ ሌባና ህገወጥ ደለላ አይገዛኝም እናንተ ደግሞ ትገዛላችሁ ለዛ ነው እና የሴት ራቁት ፎቶ ምትነግዱ በደምብ ታውቃላችሁ። ይለን እየሰማችሁ ነው እያያችሁ። ፎቶችሁን በቅርብ ለጥፈዋለሁ፣ ጠብቁ። ከዛ ህዝቡ ይደነግጣል። እናንተ ሶሻል ሚዲያ ላይ ጥሩ ጥሩ የምትጫወቱ አውጣላችኋለሁ። ሞር እንዳጋልጣችሁ ነው እየገባችሁ ያላችሁ፣ ታያላችሁ ግት ሂጂ እንቀጠልሻለን። ይሻለን ይመቸን፣ ይመቸን። ሀቢባ ፋሚሊ ዜሮ ዜሮ እኔ ነኝ። ኩሪኩበራሴ እተማመናለሁ። ስ አካውንት እኮ በዜሮ አዲስ አካውንት ከፍቼ ያው ስሜን ቀይሬ ከፍቼ መጥቼ ይኸው ሁለት ሺህ ስምንት መቶ ሰው አለ። አካውንት መዝጋት ትችላላችሁ፣ እኔን ማጥፋት አትችሉም። ሌቦች፣ ህገ ወጥ ደላሎች፣ የሴት ራቁት ፎቶ የምትነግዱ ስም ዝርዝራችሁንና ፎቶችሁን ቅርብ ቀን ጠብቁ። ይኸው እኔ ቃሌን አክባሪ ነኝ። ታያላችሁ፣ ጠብቁ። ምድረ ሌባ ምድረ የሴት ብር የምትበሉ ሌቦች። ሱሱዬ ማስገባት አልችልም። ይሄ አካውንት ማስገባት አልችልም። ያኛውን አካውንት ስታመጪልኝ በሱ እገባለሁ። ይሄ ገስት ማስገባት አይችልም። ቁልፍ ነው አዲስ ስለሆነ አሁን የተከፈተ አካውንት ስለሆነ ንተሰማታቆቸው ይ ለህፃን ልጅ እርዳታ እያሰባሰብኩ ሪፖርት እያደረጉ ነበር። ምን እያልኳችሁ ነበር? እኔ ሪፖርት ሳ ህፃን ልጅ እርዳታ እየተሰባሰበለት ሪፖርት የሚያደርግ ሰው ሴጣን ነው። ህፃን ልጅ እንዳይድን፣ ህጻን ልጅ ታክሙ እንዳይድን፣ ፃን ልጅ እያስረዳው ትናንትና ማሳየታችኋላ ሪፖርት እያደረጉ ነበር። እኔ በግድ ክፉ ሊያደርጉኝ። በልጆቻችሁ ይድረስ የልጁ ህመም እንድላቸው እንድረግማቸው። ልጆች አላቸው ሰው ልጆች እያሉት በሰው ልጅ ይጨክናል። ቁጭ ብለው ሪፖርት ሲያደርጉ ህፃን ልጅ እየተረዳ። ሃይማኖት እየተሳደብኩ አይደለም፣ ብሄር እየተሳደብኩ አይደለም፣ ሰው እየሰደብኩ አይደለም። ቁጭ ብዬ ህፃን ልጅ እያስረዳው ነበር፣ ሪፖርት እያደርጉ ነበር። ደግሞ የፈጣሪ ስም ይሰራሉ። ፈጣሪ ለመጥፎ ነገር ይተባበራል እንዴ? ፈጣሪማ እኛን ነው የሚተባበረው። ለምን እኛ ለታመመ ሰው እርዳታ እያደረግን ስለሆነ እኛን ነው፣ ፈጣሪ ከእኛ ጋር ነው። ከእናንተ ጋር ከሴጣኖች ጋር ዓለም እናንተ ሴጣኖች ናችሁ። እኔ አንድ ሴት ሌባ ህገወጥ ደላላን በሴት ብር ሚያግድ፣ በሴት ራቁት ፎቶ የሚነግደው አንቀጠቀጥኩት፣ ተንቀጠቀጡ። አጠፋ ናት ሲሉ የመጣው አጠፋ ናት። በኦልሞስት አንድ ሚሊዮን የደረሰ አካውንት አጠፋ ናት ሲሉ አዲስ ከፈትቼ በሶስት ቀን ዘጠና ሁለት ሺህ ደርሼ ሲያዩ ደነገጡ። አጠፋ ናት ሲሉ ያኛው ዶክተር ሀቢባ አራት ሺህ ፎሎ ገስት ላይ ብቻ ተቀምጦ፣ አጠፋ ናት ሲሉ አዲስ ከፈቱ። ብታጠፉ አዲስ ከፍታለሁ። አይ ዊል ኔቨር ስቶፕ እኔን ማስጠፋት አይቻልም። ካልሞት ኳልጠፋው። አይዲድንት ሳይ ዩ አር ዘ ዋን ሳይድ። ሀበሻ ባለጭ ምቀኛ ነው፣ ሁሉም አይደለም። ያጋለጥኳቸው ሌቦች ናቸው። አይደሎ አስካልነው ሺዲሳይድ። ጠገብኩኝ። አሁን ቡና እንጠጣለን፣ እንመርቃለን። ምቀኛ ሸረኛ ምን ይሁን። እንደ ነሱ አይደለንም። እኛ አንረግማቸው፣ ምቀኛና ሸረኛ ቀልብ ይስጣው ፈጣሪ፣ ሕይወት ይስጣቸው። ሕይወት ስለሌላቸው እኮ ነው። በሕይወታቸው ልስተኛ ስላልሆኑ እኔ ደረስኩበት መድረስ አልቻሉ። የሰው ፍቅር እንደዚህ ያንገበግባል። ለምን ወደዳችኋት እኮ ነው። እናንተ ስለወደዳችኋት ለምንድን ነው ይሄው ዜሮ አካውንት ከፍታ መጣ። ሶስት ሺህ ሰው ያታል። አንዴ መታ ተማምናት ይላሉ፣ አንዴ ምንድናት ይላሉ። እኔ እኮ አንድ ሰው ነኝ። ለምን ይህናለን እንዲህ የሚጨነቁልኝ ሶስት አካውንት ያዘጋሉ። ዛሬ ልንገራችሁ፣ ሐቢባ ለእኔ ምንም ነገር አልረዳችም። እኔ ነኝ ረዳዋት። በእኔ ነው ኢትዮጵያ የሸቀለችው እንጂ አንድ ነገር ሀቢባ አላረገችም። ማፉ እንዲሁ ውሸታ ረዳሁ አለቻችሁ። ዝንጭ ብልፊት ጉሬላ የት አባቷ ነው የረዳችው? አረዳችም። ለእኔ ነው ምላችሁ አድርሱላት። ሲረድቻለት በለሲ መረጃውን ጠምጣ አረዳችም። ሀቡ የረታ ሀቡ የረታ ጉቶ ፊት አልተረዳሁም፣ ነው ምላቸው። እኔ በራሴ ነው የቆምኩት። ወላ አንድ ብር አልሰጠችም። አንድ ብር ያስቀይማል። በእናት እንደዚህ አታርጋት ምናምን እያለች ስላል ይሰርባትና ብሎክ ያደርጋት። እኔ የሚረዱኝን ሰዎች ሁሉም አያናገርም። ሚዲያ ላይ ያሉትን ራሱ ሰው ልጅ የረዱኝን ሰዎች ሰድቦ አስቀይመውብኛል። እንትና መጠየቅ ይችላል። ይህ ማን ነው? ማን ነበረ? የሚረዳ ሰው አለ፣ እየሰደባቸው ይረዳል? እኔ የሚረዱኝን ሰዎች ይሰድባሉ። ከዛ በቃ የምኖረው እነሱ እየረዱኝ ነው። ከጎናችን እንትን መስሪዎች አሉ። የእነሱን ትርፍራፊ እያበለዋት ነው እንትን ምለው የወዷታል። ልጅ በጣም ነው የወዷት። ሁሉም ጋ ትለጠፋለች በጣም የወዷታል። በእነሱ እርዳታ ነው ያለሁት። ወይ ለእነሱ ምግብ ሰራል። ዛሬ እኔ ልስራ አላችሁ ላለው፣ ምክንያቱም ስሰራ ምናምን ከነሱ ጨልፌ እንዳበላት ማለት ነው። ስራ እንደሌለኝ ታውቃለች። የሆነ በቃ እሷ እኔ ዋጋ ከፍ ያለው እኔ ረድቼሻለሁ ትለኝል። እሷ እኔን ያበላችኝ እሱ ከኔ ጋር እስካለ ድረስ ብቻ ነው። እሱ ከሄደ በኋላ እች ልጅ ምን ደረሰች፣ እቺ ምን በላች ብላ ዞር ብላ አላየችኝም። ብዙ መስካሪ ልጆች አሉኝ። እሷ የምትለው ዋጋ አዎ ዋጋ ሰታኛለች አኑራኛለች። እሱ በእኔ እኔ እሷን ምንም አላደረገችኝም ማለት ነው። ግን እሷ እሱ እኔን እንደበደለኝ አታደርግም። ሁሌ እኔን ጥፋተኛል። ለእናቴ ራሱ ልጆች እኛን አስለቀሰች፣ እኛን አስደማችን። ልጆች ምንም እናቴ ተንበርክ ካለ እባክሽ ልጄ ልታብድብ ነው ልጇን አሳዩ ስትል ብሎ ካረገቻት ከዋትሳፕ ላይ ታሪኩን ጨ መጀመሪያ መጀመሪያ አንቺ አሁን እኛ ታሪኩ ላይ ያለ ነው አጅማን ውስጥ ከጎረቤት ከመስሪዎች ከጎረቤት ተከራዮች ለእነሱ እያበሰልሽ አቡዳቢ እንደ አጅማን አልነበርሽ? እንዴ ምን ወሰደሽ? ቤት ነው። የጎረቤት መስሪዎችን ምግብ እያበሰልሽላቸው የእነሱን ትርፍራፊ አንቺና ልጅሽ እየበላችሁ የኖራት እያበላዋት እንደዚህ። ጓደኞቼም ለልጅ ሲመጡ የሆነ ነገር ውሃ የሚገዛሉ ጎረቤቶች ጥሩዎች ነበሩ። አሜንም በጣም ነበር የሚወዷት ማለት ነው፣ እሷም ስለምትወዳቸው ከዛም በቃ በዚህ እንትን ፈንታ አወራሁት። እኔ ሊሄድ ነው፣ ሄጅ እስክመጣ የሆነች ልጅ አለች፣ ጎረቤታችን ናት። ቆይ ቆይ ቆይ አራት ሺህ ድርሃም ከፍለሽ ፕሮሰስ ተጀምሮልሽ ይቃማሽ ሪጀክት እየተደረገ እያለ ስላስቸገረ፣ አንቺ ሲስተም ለሚያሳየው ከሀገር ውጭ እንደሆንሽ ነው ስለዚህ ወተሽ ፍዋት አለብሽ፣ እንዳዲስ ተባልሽ። ስለዚህ መኖሪያ ፈቃድ አሰራት ወተሽ ለመግባት ለልጅሽ አባት፣ እኔ ከሀገር ወጥቼ ከኢማራት ወጥቼ መግባት አለብኝ። ስለዚህ ምን እሱ ጋር ነው ያቆመው እንዲይዙልኝ ነገርኩት፣ ልጄን ያዙልኝ ብዬ። ከዛ በቃ ተርበተበቱ፣ ማለት ለእሷም ነገራት። አስሬ ደውልብኛችን፣ እንዴት እንደዚህ ታድርጋ ያለሽ ከወጣሽ ባትመለሸሽ ምናምን። ምን ላርግ ታዲያ አልኳት ምን ላድርግ ታዲያ አልኳት። ከዛም በኋላ እንትኑን አወጣሁት፣ አውትፓሱን አወጣሁት። በቃ ተመልሰሽ ትገቢያለሽ ችግር የለውም ምናምን አለኝ ሰውየው ቤዛ የሚልክልኝ ሰውዬ ማለት ነው። እኔ ወዲያው ልክልሻለሁ አንቺ እንደወጣሽ አለኝ። ከዛን አውትፓሱን አወጣሁኝ እዚህ ኢትዮጵያ ላለችው ልጅ የገዛሁት ልብሶች ነበር። እሱም በሻ እኔ የራሴ ልብስ ራሱ አላመጣሁም። የልጅ ልብስ አስተካከልኩላቸው እዛው ቤት። የቤት ክራይም ስላለብኝ መክፈል እኔ ከመጣሁ መክፈል ስለማልችል እና ና ልጅቷ አላንተ ጋር ውሰዳት ብዬው ማለት ነው ልብሷን አስተካከልኩኝ። ና አሉ። ከዛን የሆነች ልጅ አለች ጎረቤት ከዛ በፊት መጡ እንጂ ሳትሄጂ በፊት ልጅቷን እናስተካክላሉ እስከ ዛሬ ስለምናቸው እምቢ ብሎኝ እምቢ ብሎኝ እሺ ልጅቷን ይዘሽ ኤምባሲ እንሂድ አሉኝ። እንደዛሬ እንደ ዛሬ ከሰዓት ልበር ጠዋት ላይ መጡና እኔ አቡዳ ከዛም ፈራኋቸውና የሆነች ጎረ ቤቴ እንደዚህ ልጄን ስራ እንደ ጠዋት ላይ ነው እንጂ በጠዋት መጡ። አስራ ሁለት ሰዓት ላይ ጠዋት መጡ። እኔ መመርቀን መመርበቀን ማለት ነው እነማን ናቸው? አባትየው አባትየው እና እህትየው። ለምን ጉዳይ አላልሻቸውም? ልጅቷ መጀመሪያ ደውሎ ነገ እንትን መሄድ አለብን አለ። አቡዳ እንትን መሄድ አለብን በጠዋት እንመጣለን ሲለኝ እሺ ነው ከሆነ እሺ አልኩ። ለምን ጉዳይ ጉዳዩ በምን ጉዳይ? ለልጅቷ ለልጅቷ ጉዳይ፣ ለልጅቷ ይዘሻት እንድትሄጂ በር ሰርተፌት ልታውጭላት። ለልጅቷ እሱ እንዲወጣ እንደዛ በይና፣ ልጅቷን ይዘሽ እንድትሄጂ ኢምባሲ በር ሰርተፌት ወይንም ደግሞ አውት ፓስ ነጭ ወረቀት ለማውጣት ሄዳለን። ባልየው ይጠራ የምትልቁ ባልየው እህት አለች፣ እዚህ ጋር ተጠረዋለች። ጽፋለች። ኮመንት ላይ አቀርበዋለሁ እሱን ብላለች። ስለዚህ አሁን ከእሷ ጋር ፎከስ እና ኦኬ። ስለዚህ ኤምባሲ የምትሄዱት አውትፓስ ለማውጣት እንሄዳለን አለሽ። ማታውን ደውሎ ከዛ በጠዋት መጣ ብቻውን፣ በጠዋት መጡ ከእህቱ ጋር መጡ። ከዛ ብቻዬን ስለፈራሁ ልጅን ይዣለሁ፣ ጎረቤቴን ነይ እንሂድ አልኳት። እሱ አትሄድም እሱ አትሄድም ትውረድ ትመለስ ሲሉ አይ ትሄድ አልኩኝ፣ ፈራሁኝና ብቻዬን ማለት ሁሌ እነሱ ናቸው የሚጮሁብኝ። እኔ ብቻዬን ነው መቃ ሰው የለኝም። ሁለቱ ናቸው እንትን የሚሉኝ ማለት ነው። ከዛ እሷ ትቀር ሲሉኝ አይ አትቀርም ትምጣ፣ ካልበለዚያ አልሄድም አልኳቸው። ከዛ መጣች፣ ትምጣ ትምጣ ለሱ መጣች። ከዛ መንገድ ላይ አቡ ሊበሉ ደረሰ። የድሮን እንትኔን አንቺ እኮ እንደዚህ ነበር አንቺ እንደዚህ ነሽ እያለ በቃ ስድሙን ቀጠለ። ተናደዋል። በቃ እኔ ወጥቼ ልግባ ልጅ ያዙልኝ ስላልሆን በጣም ተናደዱ። ከዛ እንትን ሪከርድ ታረጋቸዋለች፣ ጓደ ደንግጣ ሪከርድ ቁጭ ብላ ታረጋቸዋለች ማለት ነው። ልጅ ሽምቅቅ ብላ ቱት እየጠባሽ ነው ያልቅስ ሆነ መኪና ውስጥ በጣም ምትናለ። ልክ እዛ ስንደርስ ማለት እነሱ ሄደሽ ኤምባሲ ዘመድ ሰው ሄደሽ እንዳትቀሪ ፈርተው ነው። ልጅ ጥለሽባቸው ሄደሽ እንዳትጥለሽብን አትሄጂ። ብትቀሪ ጥለሽብን ጥለሽብን ለምንድን ነው የምትሄጂው? ቀሪ እንዳትቀሪ ነው። ከዛ ሄድን ገባን ኤምባሲ፣ እኔ እናሱ ገባን። ከዛ ነገር ናቸው በፊት በእንትን ይቻል ነበር በተወለደች በክርስትና ወረቀት አሁን አይቻልም አሉን። ይሄ ምንድን ነው ዴኔን መነሳት አለባት። ብዙ ፕሮሰስ አለው። ከዛ ፕሮሰስ አለው እንደዚህ እንደዚህ ሄድ ምናምን ስለሌለች ሐኪም ቤት ውስጥ ስላልወለድ ስለሌለ ኢማራት ልጆች ስላልመዘገበች ግዴታ እኔ ከዛ እንደዚህ እንደዚህ ሲሉ አይሆንም እዚህ ጊዜ ይፈጃል ምናምን ሲሉ በቃ እኔ በአሁት ፓሱም ሊቃጠልብኝ አለን። ልክ ስንሄድ እየጮውብኝ፣ እየሰደቡኝ ለሁለት አቦ፣ ሪከርዱን ብትሰሚ ጓደኛዬ ሪከርድ ያደረገቻቸውን በቃ ከዛ በኋላ ስንመለስ ደግሞ እሷ ጋቢና ነበር ስንሄድ ቁጭ ያለችው። ስንመለስ ከጎኔ ቁጭ ብላ እንዳልሄድ እግሬ መሳም ነው የቀራት። አትሄጂ ካለ እናቷ እዚህ መውጣት አልችልም ምናምን አሏት። ከዛ እንትን ለመነችኝ፣ አትሄጂ እኔ እሰጥሻለሁ። አልሰጥሽም ብለሽኝ አልነበርም አልችልም ቤተሰብ አሳዳጊ ብለሽ አልነበርም ወይ አልኳት። ከዛ እኔ ያሰራልሻለሁ እንዴ፣ ሰአቱ አልቋል ምን ደ ምታሰሪልኝ፣ ሰአቱ አልቋል አልኳት። ከዛ ተቋርጠሻል እኮ እኔ፣ እሺ አልሄድም፣ አልኳት። ከዛም መጣሁ ተዘገጃጅቼ ነበረ። የሆነች የሚያውቋት ጓደኛ ያለች ቁጥሯ እሷም አላት፣ እሱም አላት። የልጅቷ ቁጥር ከዛ ይሄ በቃ እሷ ጋር እንደማስቀምጣቸው የሚያውቃሉ። እሷ ጋ ቁጭ አረኳትና ደዊና ጥሪያቸውና ስጩ ልጅቷ መጥቶ ይውሰድ ብዬ ሰጠኋት ለልጅቷ። እኔ መጣሁ። ስመጣ በእንትን ነበር የመጣሁት ልክ ኳታር ላይ ስደርስ ይደውልብኛል ይደውልብኛል፣ ከአቡዳቢ ማለት ነው። ደንግቼ እንዴ ምንድን ነው ስላቸው፣ ኧረ ፖሊስ መጥቶ ምናምን አሉ። ምነው እላቸዋለሁ። ያስቀመጥኩባት ልጅ ና አሜን፣ እኔ ጋ ናት፣ ና ውሰዳት ብላ ስደውልለት? አንቺ ማነሽ? ማን ተቀበያለሽ? ለምን ተቀበልሻል? ፖሊስ ነው ማመጣብሽ ስተ ይሄኔ አከራያችን ይሰማል። ለአከራያችን ነገረችው። ከዛን እሱንም እንደዛው አለው ሲለው ከሱ ቀድሞት አከራያችን ፖሊስ አመጣበት እዛው በር ላይ ተሰብስቦ ማለት ነው። ይህን ልክ ነው ሆኜ የምሰማ ኳታር ላይ ሆኜ ኢንተርኔት ነበር ኤርፖርት ውስጥ እዛ ላይ ሆኜ ማለት ነው የሆነ የእሱ አባትነት መሆኑን ማስረጃ ነገር ላኪልን ሲሉን